ሞቷል ብሎ ለማመን ሁሉ ይጨጋል። በቃ ነገ ይፈታል ወይ ነገ ያን ነው የሮርን ያለ ነው። እና በጣም ከባድ አባቴ ለእኔ ጥሩ አባት ነበር። የሚያስፈልገኝን ነገር ሁሉ ያረገልኝ ነበር። እንደ ሰው ቢታሰብ መግደል አማራጭ አይደለም። በጣም ብዙ አማራጮች አሉ ሰውን ለማዳንና ያንን አለመጠቀማቸው እንጃ እኔ እነሱ እንደ ሰው ያስባሉ። እሱን እንኳ የሚያስተምሩት አባትየው በሚያገኟት ገቢ ከምትተርፈው ከምትተርፈው ተደርጎ የሚማረው አደባባይ ላይ እየተንቀሳቀስን ባለንበት የሆነ ኃላፊ መንገደኛ ሰውዬ ጠርቶ የሆነ ሰውዬ ወድቋል ሂዱና ጠይቁት አለኝና፣ ስንሄድ ቦታው ላይ ወድቆ አገኘነው። ከዛ ስናየው ደምቷልም፣ ከዛ ማናገርም አይችልም ስንጠይቀው። ለሚመለከተው አካል ለመረጃም ደወልኩ ለቤተሰብም ደውዬ አሳወቅ። ደምቶ ነበረና ወደ ጣቢያ ለመረጃ አመለከትን። ከዛ በኋላ የኛው ፓትሮል መጥቶ ወደ ሕክምና የወሰደው አቅጣጫ አለ። አቶ ከበደ ኩሜ የ51 ዓመት የእድሜ ባለጸጋ ሲሆኑ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ ሁለት ክልል ልዩ ቦታው ወረገኑ ተብሎ ከሚጠራው አካባቢ ነው። እኚህ ግለሰብ በአትክልተኝነት ስራ ላይ ተሰማርተው ራሳቸውንና ቤተሰባቸውን የሚያስተዳድሩ አባት ናቸው። የካቲት አራት ቀን 2017 ዓ.ም ወደ ስራቸው ለመሄድ ባለቤታቸውንና ልጆቻቸውን ሰላም ዋሉ ብለው ወደ ስራቸው ከሄዱ ከሁለት ሰዓት በኋላ ጎረቤታቸው ለአቶ አለምሸት ክብረቴ ስልክ ተደውሎ አቶ ከበደ ጉዳት ደርሶባቸው መንገድ ላይ ወድቀው እንዳገኟቸው ከፖሊስ ስለተደወለላቸው ወደ ቦታው መሄዳቸውን ነገሩን። አቶ ከበደ ኩሜ የሚባሉ ሰውዬ ታውቃለህ ወይ ብለው ነው የደወሉልኝ። ሲደውሉ አዎ፣ ጎረቤቴ ነው፣ ጓደኛ ነው ብዬ። ማነው አነሳው ስልኩን። ከዛ ፖሊሶች ነንና እዚህ አይሲቲ ጀርባ ጫካ ውስጥ ተጥለዋል ተገጭተው ስለዚህ የቶሎ በሕይወት ድረሱ ብለን ሲሉኝ እኔ ሮጬ መጣሁ በታክሲ ማለት ነው። ስመጣ ለመግባት ወደ ውስጥ ለመግባት ራቅ ያለ ስለሆነ በራይድ ይዘው ይግቡ አሉኝ። አይ እኔ ራይድ እምቢ አሉ ራይድ ስጠይቅ፣ በዚህ ፒስታ መንገድ አንገባም አሉ። የፖሊስ መኪና መጣ። በእሱ መኪና ይዘን ጎሮ ጤና ጣቢያ ገባን። ከዛ ጎሮ ጤና ጣቢያ እንደገባን እሱ ባለቤቱን መጣች ጎረቤት የእኛም ጓደኞቻችን መጡ። ከዛ በኋላ እዛ ያለውን ነገር እንትን ብለን ወደ የካቲት ሪፈር ተጻፈ። የተጎዱትን አቶ ከበደን ህክምና እርዳታ እንዲያገኙ በማድረግ ምን ሆነው እንደተጎዱ ለማጣራት ለየጓደኞቻቸው መደወላቸውን ይገልጻሉ። ዘጠኝ ሰዓት አካባቢ ከቀኑ ወደ ሻይ ቤት እስቲ ቆይ ቁርስ ነገር አድርግ ብለን እሷን ይዘናት ስንሄድ እዛ ሻይ ቤቱ በተቀመጥንበት እሷ እያለቀሰች ነበረ። ከዛ አንደኛው ባለ ሻይ ቤቱ ባለቤት ሹፌር ነው እሱ፣ ምን ሆና ነው ምናምን ሲለኝ፣ አይ እንደዚህ እንደዚህ ባለቤቷ ተገጭቶ ጥለውት፣ ገጮቹም አልተያዙም። የትም አያመልጡም። በዛ በተገጨበት አካባቢ አጠያይቁ እና ኢንፎርሜሽን ከዛ አካባቢ ሰብስቡ ሲለኝ ቀጥታ እኔ ወደ ወደ ጓደኛ ደውዬ ከጎሮ እስከ ኦቪድ ባለው ገርጅ ድረስ ባለው መንገድ ላይ ሲያጠያይቁ ከበደ እንደዚህ ተገጭቶ አሁን ሕክምና ላይ ነው ያለው። እሽ በቃ ብሎ ወደዛ ወደ ቦታው እንግዲህ ያን መረጃ የሰበሰበው እሱ ነው። ከቀኑ ዘጠኝ ሰዓት አካባቢ መልሰው ደወሉል። ይሄን ነገር እስቲ የትራፊክ አደጋም ሆነ ሌላ ነገር ምን ጉዳት ደርሶበት እንደሆነ እስካሁን ስላልታወቀ እስቲ ምን እንደሆነ ከኛ ሰፈር እስከ ኦቪድ ባለው መንገዱን አቋርጦ ወደ ገርጂ ነበር በእግሩ ነበር አብዛኛውን የሚጓዝ የነበረው ማለት ነው። የሚሰራው መስሪያ ቤትም ቅርብ ስለነበረ ገርጂ መብራት አይለም። ከዛ ከሰፈር ተነስቼ ጋሪ ተራ ጀምሮ ወደ ገርጂ የሚጭኑት ታክሲ ተራ ጋር አንድ ግለሰብ አቶ ጌታዬ የሚባል ይዤ መጠየቅ ጀመር። አንድ የታክሲ ረዳት ጠዋት አንድ ሰዓት አካባቢ ላይ ልክ መንገዱ አስፋልቱ ላይ የሚገናኝበት ቦታ ላይ አንድ ግጭት ነበረ ሲለኝ፣ ከታክሲ ወረድኩና አፋፉ ላይ ወጣውና መንደር እዛ ማዶ ላይ ያሉትን አካባቢዎች ስቴት እዚህ ይናጠራል። አንድ ግለሰብ አገኘው። አንድ ቀን ግለሰብ ጠዋት ጠዋት እዚህ ተራ አስከባሪዎች ነበሩ። ማታ ማታ ከሰዓት በኋላ ግን ሸገር ዳቦ ጋ ነው የሚቆሙት፣ እነሱን ብትጠይቅ ይሻላል። ተነስተን ልክ እዛ ስንደርስ ተራ አስከባሪዎቹ ጋ ተጠጋውና ጤና ይስጥልኝ፣ ይቅርታ ዋት እናንተ ተራ አገልግሎት በሚሰጡበት ሰዓት የተገጨ ሰው አለ ወይ ስል አዎ አለ፣ ሐኪም ቤት እኮ ሊወስዱ ይዞ ሄዶ ነበረ። ምን ደረጃ ደረሳሉ? እኔም ቅንነታቸውን አይቼ አው በህክምና ላይ ነው ያልኩት፣ ስለመጣሉ ምናምንም ምንም አላልኩም። ከዛም በኋላ እስቲ ይሄ ነው ብሎ ከሞባይሉ ላይ እንደዚህ ገለጥ ገለጥ አድርጎ አሳየ። መኪናዋም ቆማለች፣ የተገጨው አቶ ከበደ ኩሜም አስፋልት ላይ እንዳለ ፎቶ አንስቷል። መንጃ ፈቃዱንም ፎቶ አርጓል። ሁሉንም መረጃ እነሱ ጋር አሉ። ስለዚህ ይሄንን አሁን ለእኔ የነገርከኝን መረጃ በቴሌግራም ለአቶ ለመሸት በዚህ ስልክ ቁጥር ሆስፒታል ለደወለልኝ ማለት ነው ላክልኝ። የመንገድ ላይ የትራፊክ አደጋን ለማድረስ አስቦ ወደ መንገድ የሚወጣ አሽከርካሪ እንደማይኖር ሁሉ አደጋ ይደርስብኛል ብሎ ከቤቱ የሚወጣ እግረኛ ይኖራል ተብሎ አይገመትም። እግረኛንም ሆነ አሽከርካሪን የሚያገናኛቸው መንገድ ነው። መጀመሪያ ስናየው እግሩ ምናምን ስለተጋጋጠ በጊዜው ስልኩም ደግሞ ስክሪኑም ስለፈሰሰ በቃ ይ መኪና የገጨው ነው መሰለ ምናምን ብለን ሁለታችን እኔና ቃንጄ አውርተናል። ከዛ ሲመጣም ሳጣራም መርማሪው መኪና ነው የገጨው ብሎ ነገረኝ። አደጋው በተከሰተበት ወቅት የታክሲ ተራ ማስከበር ስራውን እየሰራ በነበረበት ወቅት የመንገድ ላይ የትራፊክ አደጋ እንደተከሰተና አሽከርካሪው ላሳክም ብሎ ተጎጂውን መኪና ውስጥ እንዳስገባቸው ወጣት ስንታየው ደርቤ ገለጸልን። በጠዋቱ ተራ እየሰራ ነበረ። ከዛ እንዲሰው ተገጨ ሲባል ሰምቼ ልክ ሲሄድ ሰውዬው ወርቆ ነበረ። ወዲያ ፎቶ አነሳሁት። ከዛ ልክ አየነው። ከዛ ሹፌሩን የኔ ሹፌሩ መንጃ ፈቃዱ ፎቶ አንስቶ ተቀባበረው። ከዛ ወደ ሆስፒታል ምናምን ውሰዱት ተባሉ። ከሰዓት ላይ መጡ ሰዎች ወደ አስር ሰዓት አካባቢ። ከዛ ጓደኛው ነ ምናምን ብለውን ነገሩ ሰዎቹ። ከዛ ልክ ሲነግሩን መረጃውን እንዳለ በላክልላቸው ከአክም ቤት ይሰዳቸዋል ነው። ከዛ እሺ ብሎን የሄደው ከዛ እኛ በሰዓት ውስጥ ስናቅ በጣም ነው የደነገጥነው። ቢያደርሳቸው የመትረፍ እድል ሊኖራቸው ነበር። እስከዛሬ አቶ ከበደን የገጨውን ተሽከርካሪ ለመለየት ባደረጉት ጥረት በሰዓታት ውስጥ በመሳካቱ በአካባቢያቸው ላለ ፖሊስ ጣቢያ ሪፖርት እንዳደረጉ ጎረቤታቸው ይገልጻሉ። እሱ ሊያሳክም አይደለም የወሰደው፣ አይሲቲ ጫካ የሚባልበት ቦታ ጥሎ አሁን ከዛ ወስዶ የካቲት 12 ላይ በህክምና ላይ ያሉታል። ከዛ ወደ ሰፈር ተመለስ። ልክ ሰፈር ስመለስ መኪናዋ እኮ ዳመስ መኪና ታርጋዋን ቁጥር ብቻ ንገርኝ እንጂ መኪና ማዳሪያ ቆማለች አሉ። ስንገባ ራሷ መኪና ነች። ሲ ዜሮ አራት ብላ የምትጀምር ነች። ከዛም በኋላ ሰዎች ያቆምንና ፖሊስ ጣቢያ ሄድን። እዛው ቅርብ ላይ ፖሊስ ኮሚኒቲ ጣቢያ ነበረ። የማህበረሰብ ኮሚኒቲ አቀፍ ማለት ነው። ሁለቱንም እሱን መጀመሪያ ወንጀለኛም አባሪ መሆኑን አላወቅንም ነበር እና አንተም ቃል እንትሰጣለ እዛ ጋር ብለን ፖሊስ ጣቢያ ውስጥ ሕግ ፊት ሲቀርብ ልክ ጣቢያ ጋር ሲደርሱ እኛ ደግሞ በር በር ላይ ነው የቆም ነው የምርመራ ጣቢያው። እና በአንድ ቀን ይሄ ሁሉ ወንጀለኛ እስከ መኪናው እስከ ሾፌሩ እስከ አባሪው በመያዙ እኔ በጣም ደስተኛ ነኝ። የመንገድ ላይ የትራፊክ አደጋ መድረሱን ሪፖርት የደረሰው ፖሊስ የአደጋውን አደራረስ ሁኔታ የማጣራት ስራውን መጀመሩን የአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል፣ ትራፊክ አደጋ ምርመራ ክፍል መርማሪ ምክትል ኢንስፔክተር ይርጋለም ገብረ ጻዲቅ ገልጸዋል። ሟች ከበደኩሜ የተባሉት መንገዱን ወደ ግራ አቋርጠው ወደ ስራ ቦታቸው ወደ ስራ ቦታቸው ለመሄድ መንገዱን እያቋረጡ እያለ አደጋ ደረሰባቸው። ከደረሰ በኋላ ሰዎች በአካባቢ ተሰባስበው ቅድሚያ ሕክምና እንዲያገኙ ተር አስከባሪዎችና በቦታው ላይ የነበሩ ሰዎች በዚሁ በገጩ መኪና እንዲገቡ ካረጓቸው በኋላ ወደ የረር ሆስፒታል እንወስዳቸዋልን በማለት ይዘዋቸው ከሄዱ በኋላ በግምት አደጋው ከደረሰ ከአራት ኪሎ ሜትር በላይ ከሄዱ በኋላ አይሲቲ ፓርክ በተለምዶ የሚባል ከአስፋልት በግምት አምስት መቶ ሜትር ያህል ወደ ውስጥ ገባ ብለው ሰዎች ገበጣል ወደ ቤታቸው ሊሄዱ ችለዋል። የመንገድ ላይ የትራፊክ አደጋ መቼና እንዴት እንደሚደርስ የማይታወቅ እየሆነ ከመጣ ሰነባብተዋል። በመንገድ ላይ የትራፊክ አደጋ በሰዓቱ እኛ አይተን ማንኛውም ሰው አይቶ ከንፈሩን መጦ የሚሄድበት ሁኔታ ነው ያለው። በእርግጥ ግን በስተኋላ በኩል ከሟች ቤተሰብ ጠለቅ ብለን ስናይ በጣም ብዙ ብዙ ተጽዕኖዎች ትቶ የሚያልፍም የሟች ቤተሰብ ላይ ግን ጥሎት የሚሄደው ጠባሳ እዚህ በሰራንበት ጊዜም ትቶት የሚሄደው ጠባሳ በተለይ ወላጅ አባት፣ እናት እና ልጆች ሲያርፉ ቀሪው ቤተሰብ በጣም እንዲህ ነው ብለህ ለመግለጽ በሚያስቸግር ሁኔታ ጠባሳጥሎ ስንትሰማ በጣም የሰው ስንትሰማ በጣም ቀላል ይመስላል፣ ግን በራስ ላይ ስደርስ በጣም ከባድ። ሰው እንደ ወጣ ስቀር በጣም ከባድ። ግራ ይገባል፣ ቤት ይመሰቃቀላል። በጣም ብዙ ነው ክብደቱ፣ በጣም ብዙ ነው። ይሄ ነው የማይባል እና በጣም ከባድ ነው። ሰው ወጥቶ ስቀር የትራፊክ አደጋ በጣም ቤት የሚያፈርስ ነው በቃ ሚዲያ ላይ ምናምን ስንሰማው ይህን ያህል በቃ ድንገት እኛ ቤት ደርሶ የሆነ ጉዳት ያስከትላል የሚል ሀሳብ አልነበረኝም። ግን አሁን ከገባ በኋላ በጣም ከባድ ነው። በጣም ከባድ ነው። ሰው ከሚያየው ከሚሰማው የበለጠ በጣም ከባድ ነው። ትራፊክ አደጋ ማለትም ሰው ይገጫል። ሰውም እገጫለሁ ብሎ ከቤቱ አይወጣም። የሚገጩም ሰው እገጫለሁ ብሎ ከቤቱ አይወጣም እና ሰውየው በተገጨበት ጊዜ በጣም አስከፊ ነው። ማለትም ቤተሰቦቹ ለሱ አስፈላጊ ናቸው። እና ጥሩ አይደለም። የትራፊክ አደጋ በጣም ከባድ ነው። ብዙ ሰዎችን አካል ጉዳተኛ የሚያደርግ የሚያመርቱ ሰዎችን፣ የፋብሪካ ሰራተኛን፣ ብዙ በሀገር ላይም ጉዳት የሚያደርስ ነው። በዚህ የመንገድ ላይ የትራፊክ አደጋ ለሀገር የሚጠቅሙ ወገንና ቤተሰቦቻቸውን የሚደግፉ እናትና አባትን የሚጦሩ ልጆችን የሚያሳድጉ ወላጆች ብቻ በአጠቃላይ በዚህ የመንገድ ላይ የትራፊክ አደጋ እያጣን ያለ ነው። በየራሱ የሆነ አስተዋጽኦ የሚያደርጉትን ነው። የአቶ ከበደ ሰዎች ስለ ሁኔታው ነገሩ። ጠዋት 12 ሰዓት ነው ከቤት የሚወጣ፣ ምን ጊዜ ማለት ነው። ከዚህ ካለንበት ሰፈር ከወረገኑ ማብራት ሀይል አካባቢ ነው። መስሪያ ቤቱ የካቲት ወረቀት ፋብሪካ ነው የምሰራው። ጠዋት እንደ ሌላው ጊዜ ተነስቶ የካቲት አራት ጠዋት ማለት ነው። ማክሰኞ ቀን ነው። ጠዋት ተነስቶ ወደ ስራ ሄደ። ያው ሄዷል፣ ብለዝም አልነኛም። በዚሁ ነው። ወደ ሶስት ሰዓት ላይ ተደውሎ አደጋ እንደደረሰበት የሰማ ነው ማለት ነው። እኔ ስደርስ እሱ በጀርባ ተኝቷል። ግንባሩ አካባቢ ነው ጉዳቱ። ከላይ ብዙም አይታይም ደህና ይመስል ነበር፣ ግን ቀና እርጉኝ ልነሳ ምናምን ይላል። ብዙ ማወራም ነበር እኔ ስደርስ። ከዛ ወዲያው የመጀመሪያ እርዳታ ተደረገለት። አምቡላንስ ቀረበ። ወደ ወደ ካት 12 ወሰዱታል። በዛ ይዘኔርን በቃ ልክ አምቡላንስ ላይ ሲያወጡት ወደ ላይ ማስመለስ ጀመረ። ሆነ ጥቁር ነገር ከወዲሁ ይወጣል ይወጣል። ይዘን ሆስፒታል ደረስም ማለት ከዛ በኋላ እንግዲህ የተደረገለት ሕክምና ሁሉ ተደረገለት። ብዙ አወራም ግን ሊሄድ ልነሳ ይላል። ብዙም አይሰማም ድምፁ ተይዟል። ወዳውኑ ከዛ ሕክምና ረጉለት ዶክተሮቹ አደረ። በማግስቱ እየባሰበት መጣ ማለት ነው። ሞ እየባሰ መጣ። አርብ በሰባት አረፈ ማለት ነው። ጠዋት ፈረቃ ነበርኩኝና ከዛ ስወጣ ነው የደወለች እናቴ ነች የደወለች የሆነ አደጋ ደርሶበት ወድቆ ምናምን ሆስፒታል ያለነው እና ልብስ ምናምን ዘይነ ትመጣለ ብላ ነው። እኔ ቀጥታ ወደዛ አልሄድኩም፣ እዛ ቤት ነው የመጣሁት። ቤት ስመጣ ያው ያገኙት ሰዎች ቦርሳውን ምናምን በር ላይ አስቀምጠው ነው ያገኘሁት የነበረው። ስገባ መኪና አደጋ ምናምንም አልመሰለኝም ነበር። ከዛ በኋላ በቃ የሚያስፈልገው ልብስ ምናምን ዘ ትመጣለ ስለአለችኝ ለእሱ ብርድ ልብስ፣ ለእሷ ጃኬት ምናምን አድጌ ይሄ ካቲትሄር ነው። በወቅቱ የሰሞት ከትምህርት ቤት ስመለስ ነው እና ወንድሜ ነበር ቤት ውስጥ ልብስ እያስተካከለ ነበር። ከዛ እማዬ የት ናት ስላ፣ አይ አባቴ መኪ ስለወደቀ ሐኪም ቤት ናትና እኔ ልብስ አድርሼ ይመጣሉ አለኝ። እዛ እሺ ብዬ አክስቴ ይመጣ ነበር ከዛ ከእሷ ጋር ምግብ ስሪ ምግብ እየሰራች ነበር። ከዛ ከእሷ ጋር እየሰራው ነበር። ከዛ ልጆቹ መጡና አባትሽ ኮ በመኪና ተገጭቷል ብለው ነው የነገሩ እና ያኔ በጣም ነው የደነገጥኩት እና የሚተርፍ መስሎኝ ነበር ግን ይህንን የመንገድ ላይ የትራፊክ አደጋ ያደረሰው አሽከርካሪና ና አባሪው ተጎጂውን ሕክምና እንዲያገኙ ከማድረግ ይልቅ ብዙ እንቅስቃሴ የሌለበትን ቦታ በመምረጥ ጥለዋቸው ተሰውረዋል። መኪና አደጋ እኮ ይፈጠራል። ማንም ይገጫል፣ ማንም ይሞታል። ግን የእሷ ሟሟት የተለየ ነው። በቃ ለምን እዛ ድረስ ወሰዱት? ምን ቢያጠፋ ነው? አያውቁትም፣ አያውቃቸውም። እዛ ድረስ ለምን ወሰዱት? እና እንዲሞት ያደረጉት ለምንድን ነው? ቶሎ እርዳታ ቢደረግለት እኮ የሰውዬ ሊተርፍ ይችላል። ለልጆቹ ኩራት ይሆናል። ቤትም ቢቀመጥ ብናስታምመው ሊድን ይችላል። እና ሰው እንዲህ ሰውን ያህል ነገር ገጭቶ የማይታወቅ ቦታ ዞር አድርጎ ጥሎ ይመለሳል? እነሱ የጫኑት እንጀራና እንጀራችንን እንሽጥ፣ በቃ እሱ ይሙት ብሎ ነው ጥሎ የሄዱት። በገጨበት ጊዜ ወዳጊ ቤት መውሰድ ይችል ነበር። ወስዶም ለቤተሰቦቹ ደውሎ አስረክቦ እሱ መሄድ ይችል ነበር፣ ግን ይሄንን አላደረገም። አደጋውን እነሱም ባይፈልጉትም፣ እሱ እገጫለሁ ብሎ አልወጣም። አባቴም ሲወጣ እገጫለሁ ብሎ አልወጣም። በእርግጥ ግን እንደ ሰው የሚያስብ ሰው ግን ብዙ አማራጭ ነበረ ብዬ ነው የማስበው። ምኑ ፍራቻ እንደሆነ ባላውቅም ወይ እናሳክማለን የሚለውን ሀሳብ ጭንቅላታቸው ውስጥ ኖሮ ይሁን አላውቅም፣ ግን እንደ ሰው ሲታሰብ በጣም ብዙ አማራጭ ነበረ። ሆስፒታል፣ ክሊኒክ እዛው አጠገቦ ወደላይ ከፍቶ ክሊኒክ ነበር። እዛ አስቀምጦ መሄድም ይቻላል። አንድ ነገር ነው። እዛ ድረስ ወስዶ ከመጣ መኪናን የሚያክል ነገር ይዘው የራሳቸውንም ሌላም ነገር ይዘው ስድስተኛ የሆነ የስሜት ዋሳቸው መስራት አለበት። የሚያስፈልገው አንዱ ስራ ሹፍርና ነው እስከ ማስበው ድረስ እና ብዙ አማራጭ ነበራቸው ብዬ ነው ማስበው። ክሊኒክ በር ላይ ጥለው መሄድ ይችሉ ነበር። በጣም ብዙ አማራጭ አለ። ቴክሱ ውስጥ መስቶሻ አይጠፋም፣ እና ብዙ ጊዜ ወረቀት ላይ በማስቀመጥ በምናም ነው የሚያምነው። እኔ አባትና እሱ መስቶሻ ባይሆን ባይኖር ኖሮ እስካሁን ድረስ እኛ የት እንዳለም ላናገኘው እንችላለን። ቦታው በጣም የሚያስጠላ ቦታ ነው፣ ወስደው የጣሉበት ቦታ እና እንደ ሰው ቢታሰብ መግደል አማራጭ አይደለም። በጣም ብዙ አማራጮች አሉ ሰውን ለማዳንና ያንን አለመጠቀማቸው እንጃ። እኔ እነሱ እንደ ሰው ያስባሉ እንጃ እ ይመስ የቴክሱም ነው ብዬ አላስብም። አደጋ ሰው ፈልጎ አይደለም የሚፈጠረው፣ ድንገት የሚፈጠር ነው ያም ወደ ስራ ሊሄድ ነው አደጋ ይፈጠርልኛል ብሎ ወደ አደለም። ይሄም ደግሞ ሲያሽከረክር አደጋ ፈጥራለሁ ድንገት ተከሰተ። ይሄ ክስተት ነው፣ አለም ላይ የሚከሰት ነገር ነው። የሚያሳዝነው ግን አንድ ሰው አሳክሞ ማዳን እየቻለ እንደገና ተጨማሪ ወንጀል ለመፈጸም ማለት ነው፣ ወደ ጫካ ወስዶ መጣል። ይሄ በጣም ከኢትዮጵያዊነት ስነ ምግባርም ከባህላችንም ከሃይማኖታችንም የራቀ ስለሆነ ፈጽሞ የማይደገፍ ሌሎቹም ሰዎች ደግሞ አይተው የሚማሩበት አስቀያሚ ስራ ስለሆነ ይህ ፈጽሞ አወግዘዋል። ገጭቶ ማምለጥም አይቻልም። ለምን ማንኛው አንድ ሰው እንደ ገጬ ያለውን ነገር መርዳታ ማድረግና የሆነ ነገር ደውሎ ባሉበት ለቤተሰብ ሆነ ለማንም አሳውቆ ከቤተሰብ ጋር ባለውን ነገር መስራት ሲገባቸው እንደዚህ አይነት ማድረግ በጣም እኔ ጥሩ አይደለም ብዬ ነው የማስበው። ሰው የሌለበትን ቦታ መሆኑን ተገንዝበው ተገንዝበው እዛው አደጋ ቦታ ገዝተዋቸው ወደ የረር ሆስፒታል እንወስዳለን ብለው ሰዎችን አታለው ወደ ጸጥ ያለ ሰው የማይንቀሳቀስበት ሰው ቢያንስ ከአንስቶ ወደ ሆስፒታል እንዲወስዳቸው እድል በማያገኙበት ሁኔታ ቦታው ላይ ጥለው ይሰወሩ ችለዋል። አደጋ አጋጣሚና ክስተት ነው። የመንገድ ላይ የትራፊክ አደጋ ሆን ተብሎ የሚከሰት እንዳልሆነ ይታወቃል። አደጋ ሲደርስ ግን አደጋ የደረሰበትን ሰው የመጀመሪያ ሕክምና እርዳታ እንዲያገኝ መርዳት እንጂ አደጋ ያደረሰበትን ሰው ምንም እንዳላደረገና በተሽከርካሪው እንዳልገጨ ተጎጂውን ማንም እንዳይደርስለት ሰዋራ ቦታ ጥሎ ማምለጥ፣ ለምን ሞቷል ብሎ ለማመን ሁሉ ይጨንጋል። በቃ ነገ ይፈጣል ወይ ነገ ነው እና በጣም ከባድ ተናግሮ ሰው ይህን ይህን ብሎ እንኳን መሞት ትልቅ ነገር ነው። ታሞ እና ድንገት የሆነ ነገር በጣም ይከብዳል። አንድን ሰው ገጭቶ ወደ ሕክምና መውሰድ ሲገባቸው እንደዚህ አይነት ማድረግ በጣም አግባብም አይደለም። እንግዲህ ለማንኛውም ለሌሎች ደግሞ ይሄም እንዲህ አይነት ነገሮችን እንዳይከሰት ሌሎች ቢያስቡበት። ውድ ፕሮግራማችን ተከታታዮች በእኚህ ግለሰብ ላይ ይህንን የመንገድ ላይ የትራፊክ አደጋ ያደረሱት አሽከርካሪውና አባሪው በምርመራ ወቅት ይህንን የወንጀል ድርጊት መፈጸማቸውን አምነው ቃላቸውን መስጠታቸው የገለጹት መርማሪው በተጠርጣሪ ግለሰቦቹ ላይ የምርመራ መዝገብ በማደራጀትና ና በማጠናቀቅ ለሚመለከተው የፍትህ አካል መላካቸውን ተናግረዋል። እኛ ጋር ከመጡ በኋላ ስለ ድርጊቱ አፈጻጸም በዝርዝር አምኖ ያስረዱት አደጋው እንደደረሰ ወደ ሆስፒታል ንውሰዳቸው እኔ ብየዋለሁ ይሄዳሉ። አንኛው ከተከሳሽ ከዋና ተከሳሽ አሽከርካሪ የነበሩ ግለሰብ እኔ አደጋውን አድርሻለሁ ይላሉ። አሽከርካሪው ግን ሆስፒታል ንውሰዳቸው ስለው አይ ሆስፒታል ከወሰድን ማ ይታወቃል ብለን ወደዛ ወስደን እንድንጥል ያረገን ያረገኝ ይሄ አሰሪ ነው ይላል። አሰሪው ደግሞ አሽከርካሪው ደግሞ እኔ አደለሁም እሳቸው ናቸው ከማለት ውጪ ስለ ድርጊቱ አፈጻጸም ግን በዝርዝር ያስረዳሉ። ወስደው እንደ ጣሏቸውም ያስረዳሉ። በዝርዝር አምነው ነው ያን ቃላቸው የሰጡት። ያው በፍርድ ቤት ክርክር ላይ ያለ ህብረተሰቡ ምን ያህል ለወንጀል ወንጀል ፈጻሚዎችን ለማወቅ ከፖሊስ ጋር ያደረገው በጣም የሚደነቅ ተግባር እዚያ ማንሳት ፈልጋል። እነዚህ የሟች ቤተሰብ የሟች ጎረቤት ከተደወለላቸው ጊዜ አንስቶ ከኛ ጋርም በመቀናጀት ለእኛም መረጃ በመስጠት አስፈላጊውን ሁሉ ከማድረግ አኳያ በጣም ቀና ትብብር እነሱ ናቸው። ዋና መነሻ ሰሌዳውን ፎቶ በማንሳት ተከሳሹ መንጃ ፍቃድ ፎቶ በማንሳት ይህንን ባያደረጉ ኑሮ ተከሳሽን ተከታትለን የማግኘት እድላችን ፈተና ይገጥመን ነበር። አንድ ሙያተኛ ሙያተኛ ሊያስ ብሎ የሚችለው በሙያው ትምህርቶችን በመውሰድ የስራ ልምዶችን በመለዋወጥ ችሎታውን ማዳበር ይጠበቅበታል። አሽከርካሪም የብቃት ማረጋገጫ ሲያወጣ ብዙ ትምህርቶችን ተምሮና ፈተና ተፈትኖ ነው የብቃት ማረጋገጫውን የሚወስደው። ራሱን የተሳፋሪውንና የእግረኞችን ደህንነት የመጠበቅም ኃላፊነቱን ከፍተኛ መሆኑ ይታወቃል። ቦታው ላይ ሲያገኟቸው ከአስፋልቱ ራሱ ከአስፋልት አይደለም፣ ጅምር መንገድ ነው። ከጅምር መንገዱ ወደ ደህ እንትን የውሃ ቦይ መፍሰሻው ውስጥ አድርገዋቸው ሰው እንዳያገኛቸው፣ ሰው እንዳይረዳቸው አድርገው ጥለዋቸው ሊሄዱ የቻሉት። የቀን ጎዶሎ እንደሚባለው አቶ ከበደ ለስራ ብለው እንደወጡ በመንገድ ላይ የትራፊክ አደጋ ህይወታቸው አልፏል። ቤተሰቦቻቸው እሳቸው ሰርተው በሚያመጡት ገንዘብ እንደሚተዳደሩና አሁን ላይ ያለምንም ረዳትና ደጋፊ እንዳሉም አጫውተውናል። ሟች በስራ ህይወታቸው እየሰሩ ሁለት ልጅ እና ቤተሰቦቻቸውን ነው የሚረዱት ትየው የሚያሳክመው ሁሉ ጠፍቶ እኚህ ሰዎች ገጭተው ስለሄዱ ህክምናዋ ያችን ሶስት ቀን እኳ ለማሳከም ምን ያህል ዕዳ እንደገቡ ለእኔ በነበራቸው አጋጣሚያ እስርድ እኔ ጋር ራሱ መጥተው ቃል በሚሰጡበት ሰዓት የእኔ ሲኔ ነው ይላሉ። ስለ ልጆቻቸው ግን ልጆቻቸው የአንደኛ ዓመት ተማሪ ነው አሁን እሱን እንኳ የሚያስተምሩት አባትየው በሚያገኙት ገቢ ከምተርፈው ከምተርፈው ተደርጎ የሚማረው ይህንን እንኳ ሲያቆም እኔ ላይ ምን ያህል ተጽዕኖ ጭንቅላቴ ላይ እንዳለው ብሎ ምናለ አብሬ ብሄድ ከሱ ጋር እስከ ማለት ደረጃ ደርሰዋል። እጅግ በጣም እኔ ራሱ ቃል ስቀበላቸው መረጋጋት በማይችሉበት ሁኔታ

የግድ ነው ያስመሰክበኝ እና አስተምራል ምናምን ብሎ እንትን ብሎ ብዙ ብዙ ቦታ ይሰራ ነበር። እና ደግሞ ለአንተ ክፍያ እንኳን የሚሆን ብሎ ተጨማሪ ሌላ ስራ አጣቦም ቢሆን ያለችው ቅዳሜና ቅዳሜ ከሰዓት እና እሁድ ነች እረፍቱ። በቃ በዛች ታይም ነው የምንገናኘው። እስከ የዛሬ ሶስት ዓመት አካባቢ የኮሮና ጊዜ አካባቢ ይመስለኛል ወደ ቤት ብዙ ማደር የጀመረው እንጂ ቤት አያድርም ነበር፣ የአዳር ስራ ይሰራ ነበር እና ትማራለህ ምናምን ብሎ በደንብ የሚያቀርብ አባት ነበር። የሚመክር አባት ነበር። ብዙ ጊዜ ከእሱ ጋር ብዙም አላሳለፍኩም። ባገኘሁት አጋጣሚ ሁሉ የሚመክር አባት ነበር። እንደ ሁኔታው ሁሉ ለማቅረብ የሚሞክር አባት ነበር። አባቴ ለእኔ ጥሩ አባት ነበር። የሚያስፈልገኝን ነገር ሁሉ ያደረገልኝ ነበር። እኛው ለእኛው ካልተዛዘንን ካልተከባበርን ማን ይመጣልናል? ማንስ ይደርስልናል? ማንኛውም አሽከርካሪ አደጋ ካደረሰ በኋላ ተጎጁን ወደ ሕክምና በመውሰድ ህይወት ማትረፍና አደጋው እንዳይባባስ ማድረግ እንዳለበት ህጉ ያስገድደዋል። ተሽከርካሪ ይዘን የምናሽከረክር አሽከርካሪዎች የአንድንም ሰው ህይወት ላለመቅጠፍ፣ አካል ላለማጉደል በትዕግስት ማሽከርከር ይኖርብናል። እግረኛም በተፈቀደ የእግረኛ መንገድ በመጓዝ ህግን በማክበር አደጋውን በጋራ እንከላከል እያልን የዛሬውን ፕሮግራም በመልእክቶች አበቃን። ሰላም ከእህቷ ጋር ሰላም ደሪ ሰላም ደሪ ተባብለው ሄደው እትየ ወደ ላይ በኩል አንደኛው ወደ ታስ አንድ ተሽከርካሪ ገጭቶት ገጭቷት ህይወቷን አሳልፎት አምልጦ ሄደ። በዛች ቅጽበት እች እህቷ ምናልባት ብላ ይህንን መኪና ሰሌዳ ሰሌዳውን ስትይዘው ተመልሳ ደግሞ የተገጨውን ሰው ስታይ እህቷ ሰሌዳውን ስለያዘች ለፖሊስ ስራ ቀለለ፣ ስራውን ማለት ነው። ስለዚህ ሁሉም ወንጀል ሲፈጸም ማንኛውም ህዝብ የእኔ ጉዳይ ነው ከፖሊስ ጋር ተሰምተ አብሬ ብሰራ ወንጀል ይቀንሳል፣ አደጋ ይቀንሳል ብሎ ተጠርጣሪዎችም ጉዳት አድራሾቹም ለፖሊስ መረጃ ከመስጠት አኳያ ሲተባበር ነው ሁሉም ነገር መቀነስ የሚቻለውና ይህንን ማስገንዘብ ፈልጋለሁ። መግጨታቸው ጥፋት ሆኖ ሳለ ደግሞ ወስዶ መጣላቸው ሌላ ጥፋት ነው። ከዛ በኋላ ደግሞ በዛ ምክንያት ያናጉት ነው ማለት የኛ ህይወት ጨምሮ ነው ያለው። አንድ ሰው ብቻ አይደለም የገደሉ። በዛ ምክንያት ደግሞ አሁን እነሱ እዛ ድረስ ወስዶ የሚጥሉበትን ነዳጅ እኮ ሌላ ብዙ ነው ችሉ ነበር እንደ ሰው ቢያስቡ ነው። እና በቃ ህግ እስካለ ድረስ በቃ ህጉ የመጨረሻ የሚባለው ምቅናት እንዲጥል በነሱ ደረጃ ማለት ነው። አሽከርካሪዎች ሰው አትግጁ፣ ከገጫችሁ ወደ ሐኪም ቤት ይዛችሁ፣ እግረኞችም ተጠንቅቃችሁ ተሻገሩ። ሰውን መርዳት ነው በቃ። ሌላ ሰው ገጭቶ እንኳን ቢሄድና በአይ ክቡር ሰው ረድቶ ሆስፒታል ማድረስ ነው እንጂ